ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥ ነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉ ሰዓት እናስተምራለን፣ እያስተማርን እንገኛለን። እሺ በዛሬ ትምህርታችን ወይም ደግሞ በዛሬ ቪዲዮችን ይዤላችሁ የመጣሁት በመጀመሪያ ፊደሎች የአማርኛ ቃላት ምስረታ ይሆናል የምናየው። እንግዲህ እያንዳንዳቸውን ፊደሎች እያነበብነን ከዛ ደግሞ እንዴት ተገጣጥመው ቃላት እንደሚሰጡ የማሳያችሁ ይሆናል። አብራችሁ ይቆዩ። እንዲሁም ደግሞ ቤተሰብ ያልሆናቸው ሰብስክራይብ እያደረጋቸው ቤተሰብ እንድትሆኑ ላ እሺ። እንግዲህ ወደዚች ወደ መጀመሪያችን ስንመጣ ይቺ የመጀመሪው አማናት በ ከዛ ይችኛ ለ፣ ይቺ ጠ፣ አንድ ላይ በለጠ፣ በለጠ፣ በለጠ። እሺ፣ በመቀጠል እቺ ማነች? የመጀመሪዋ የመጀመሪያዋ በ ናት በ ከዚች ረ እቺ ረ አንድ ላይ ምን ይሆናል? በ ረ ረ በረረ ብለን እናነሳለን። በረረ። እሺ፣ እቺ ደግሞ ማነች? ዘ ይች ለ ይች ቀ አንድ ላይ ዘለቀ፣ ዘለቀ፣ ዘለቀ ብለን እናነባለን ማለት ዘለቀ። እሺ እቺ ማነች? ደ ከዛች ራ ይች ሳ አንድ ላይ ደ ረ ሰ ደረሰ፣ ደረሰ፣ ደረሰ። እሺ እቺ ማነች? ገ እቺ ለ እቺ ጠ አንድ ላይ ገ ለ ጠ ገለጠ፣ ገለጠ ብለን እናነባለን ገለጠ። እሺ ወደ እነዚህኛው ስነ ደግሞ እቺ ማነች? ታ ከዛች ራ እቺ ፋ አንድ ላይ ተረፈ ተረፈ ተረፈ ይሆናል። ተረፈ እሽች ማናት ፈ ከዚህ ቀ እቺ ደ አንድ ላይ ፈቀደ ፈቀደ ፈቀደ። እሽችኛው ማናት ዘ ከዚህኛ ገ እቺ የ አንድ ላይ ዘገየ የ ዘገ የ ዘገ የ እሽችኛው ማናት ወ ከዛ ይቺ ረ ይቺ ደ አንድ ላይ ወ ረ ደ ወረደ ወረደ። ሽቺ ማናት ፈ? ከዛ ይቺ ረ ይቺ ደ አንድ ላይ ፈ ረ ደ ፈረደ ፈረደ ይሆናል ማለት ነው። ፈረደ ፈረደ። እሺ በመቀጠል ይቺ ማናት ነ፣ ይቺ ገ፣ ይቺ ሰ አንድ ላይ ነገሰ ነገሰ ነገሰ። እሺ በመቀጠል እቺ ማናት መ እቺ ራ እቺ ቀ አንድ ላይ መረቀ መረቀ መረቀ። እሺ እቺኛው ማናት ጸ ከዛ እቺ ለ እቺ የ አንድ ላይ ጸ ለ የ ይሆናል። ጸ ለ የ

ይች መ አንድ ላይ ለቀመ ለቀመ ለቀመ ለቀመ። እሺ፣ ይችኛዋ ደ ከዘችኛዋ መ ይች ረ አንድ ላይ ደመረ ደመረ ይሆነ ደመረ ደመረ። እሺ፣ እነዚህ ሰ ከዘች በ ይች ራ አንድ ላይ ሰበረ ሰበረ ሰበረ ይሆናል። ሰበረ እሺ። በመቀጠል እችኛው ማነች ተ ከዛ እቺ መ እቺ ቸ አንድ ላይ ተመቸ ተመቸ ይሆናል። ተመቸ እሺ። በመቀጠል እችኛዋ ማናት? ለ ከዛ ቀ እቺ መ አንድ ላይ ለቀመ ለቀመ ይሆናል። ለቀመ ለቀመ ለቀመ ብለን እናነባለን ማለት ነው። ለቀመ ለቀመ ለቀመ እሺ። እንደዚህ እያደረጋችሁ በመጀመሪያ ፊደሎች መጀመሪያ ትለማመዳላችሁ። ከዛ በሌሎቹ ባለ ሁለት ባለ ሶስት እንዲሁም ደግሞ ብዙ ፊደል ባላቸው ቃላቶች እየተለማመዳችሁ ከሄዳችሁ ባጭር ጊዜ ብቁና ጥሩ አንባቢ መሆን ትችላላችሁ። እንግዲህ ለዛሬ ይዘንላችሁ የመጣን ቪዲዮ ትምህርት ይህንን ይመስላል። እንዲሁም ደግሞ በኦንላይን መማር ለምትፈልጉ ቪዲዮ ላይ ባስቀመጥ ነው ስልክ በኢሞ በዋትሳፕ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። አማርኛ በአጭር ጊዜ ማንበብ መጻፍ እንድችሉ እናስችላችኋለን። እንዲሁም ደግሞ ሌሎችን ትምህርቶችም እንግሊዝኛም፣ አማርኛም ኦሮመኛ የምትፈልጉ አናግሩን። በአጭር ጊዜ ማንበብ መጻፍ እንድችሉ እናደርጋችኋለን። ለዛሬ የነበረን ትምህርት ይመስላል። መልካም ጊዜ ሰናይ ቆይታ ተመኘሁላችሁ።